የአባቷን መሞት ስትሰማ እራሷን ስታ ሆስፒታል ገባች። እበር ላይ የተቀመጠው ደብዳቤ አየ ሉሊት፣ የሉሊት ሴራኮ ሴራና ተንኮል። ደብዳቤው ላይ አባትሽ ሙቷል፣ ነገር ግን ሁሉም ደብቀውሻል ብላ አበሰረቻት። በጣም ያሳዝናል። እንደት እንደዚህ ክፉና አረመኔ ትሆናለች ሉሊት? ግን ምክንያቱም እስቲ ሲንክ ላይ ሀማም ሽንት ቤት የጣልሽኝ የመሰለ ወረቀት ስዕል ስራ ሰልታ ሰጥታት ነበረ። ፂ ያንን ለመበቀል ና በአባቷ ሞት ምክንያት እራሷን እንድትስት ና ድጋሚ ሆስፒታል እንድትገባ ስለምትፈልግ ብቻ ወረቀት በር ላይ አስቀምጣ ጉድ ሰራቻት። ቢኒ በጣም ተነደደ በጣም አዘነ ልቡ ሁሉ ተሰበረ አይ ቢኒ በጣም ያሳዝናል እውነት ለመናገር ፂ እባክሽ ተነሽ እባክሽ ተነሽ እያለ መሬት ላይ ሲፈረገጥ እንዴት ውስጤ እንዴት ተሟታ ናታን ናታን ሰርፕራይዝ አደረጋት ገኒ እንግዲህ ናቱ ሰርፕራይዝ አደረጋት ገንዬን ማለት ነው ምክንያቱም ጉሊት ላይ እየወጣች ያው እየሰራች ነበረ። እናም ለምንድን ነው በቃ ኢፍራታን ማገኘት ከፈለግሽ ከዚህ በኋላ እዚህ ላውንደር እየሰራሽ ኢፍራታን መጠበቅ ትችያለሽ እንጂ በፍጹም አንቺ ጎዳና ላይ አትወጭም ብሎ አስቦ እናዝኖ ሰርፕራይዝ ሲያደርጋት፣ ቆይ ግን እስከ ዛሬ ለምንድን ነው ያልነገርከኝ ቢኒ ብሎ ተቆጣ። ምን ለርግ ብለህ ነው? እኔ እኮ ማድረግ ብችል ኑሮ አደርግላት ነበር፣ ነገር ግን ምንም ነገር ስለሌለ ነው ዝም ያልኩት ብሎ ሲል፣ እንዴ አንተና እኔ ማለት እኮ ወንድማማቾች ነን፣ ወይስ ደግሞ በባለፈው ነገር ስላልነገርኩ በዛ ነገር ተቀየመህብኝ ነው ሲለው፣ አይ እንደዛ እንኳ አይደለም፣ ነገር ግን አላ አይደለ ብቻ ግን ተወው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 ኤፍራታ የምርመራው ውጤት ደረሳት። ምክንያቱም ኤፍራታ እንግዲህ የምርመራው ውጤት የማን ነው እያለች በጣም ልቧ ሲጨነቅና ስታስብ ስለነበረ እሱ ሲመጣላት ወረቀቱን ከፍታ ስታየው ናታንና እንዲሁም ደግሞ የአፌት ወንድማማቾች አይደሉም። ተመስገን አምላኬ ብላ ፈጣሪዋን ማመስገን ጀመረች። ያፌት ያፌት ኤፍራታን እኔም ምልሽ እሺ ግን ደህና ነሽ አይደል? እንዴ ደህና ነኝ። አሁንና የት ልትሄጂ ነው? የት ተነስተሽ ልትሄጂ ነው ብሎ ሲላት፣ ምግብ ላቅርብልሽ ብዬ ነዋ። አያያይ ቁጭ በይ እናወራለን አላት። እንዴ ምንድን ነው የምናወራው? እኮ ቁጭ በይ ና፣ እሱን ነገር ብንነጋገርበት አይሻልም? እሺ ብላ ቁጭ ካለች በኋላ ነገሪኝ፣ እኔ እኮ ያፌት ነኝ። ስለዚህ ምን እንዳደረገሽ፣ በምን እንዳስፈራራሽ አቤልን እዚህ ቤት ያስገባሽው ልትነግሪኝ ይገባል ብሎ ሲላት ምን? ኧረ እኔ በፍጹም እሱ አላስፈራራኝም። እኔ ግን እዚህ ቤት ብቻችንን ከምንኖር ብዬ ነው እንደዚህ ያደረግኩት። አይደል? አዎ የእውነቴን ነው ምልክ አይ ትሰምኛለሽ፣ ይፍራታ ወይስ ደግሞ አንችና ናታን ውስጥ ቀመር ውስጥ አስገባችሁት? እሱ ምጃ አለበት እንዴ? ስለምን እንደምታወራ አሁንስ አላውቅም ያፌት፣ አሁንስ አበዛኸው ብላ በጣም ተቆጣችሁ። ትሰሚኛለሽ ኢፍራታ፣ አሁን እንደ ድሮ አይደለሁም። ከአይኔ ስር በፍጹም አትወጭም። እያደረግሻለሹ ነገር ደግሞ ትክክል ስላላደለ ብታስብበት ይሻላል። አልገባኝም። ምንድን ነው እሱን? ለራስሽ እዛው ብታቂበት አይሻልም እንዴ? ነገርኩሽ ሲ ፅ ቢኒ ጋ ስልኳን እየተጠባበቀች ነበረ። ከዛ ቢኒ ሲደውልላት እንዴ እየጠበኩኝ ነበር ብሎ ሲላት፣ ቆይ እኔ ምልሽ አንቺ አደውይም ማለት ነው? አይ እንደዛ ማለት ኮ አይደለም። ማለቴ ደውል ነበር ስራ ላይ እንደሆን ክብዬ ነው እንጂ ሲ ትሰሚኛለሽ፣ አጉልልክ ፍቅርን ያበላሻል። ስለዚህ እልክ መጋባታችን ትተን፣ አንችም ሲመችሽ ደዌ፣ እኔም እደውላለሁ። እሺ፣ እሺ ከዛ ቁጭ ብለው እያወሩ መጀመሪያ በር ተንኳኳ። ቢኒ በር እየተንኳኳ ነው፣ ቆይ ልክፈትና እደውልልሃለሁ ብላ ስትከፍተው ባዶ ነው። ወደ ኋላ ተመለሰች። ና ያኔ ፖስጣውን ማስታወስ ጀመረች። ከዛ በቃ ዝም ብለው ነው መሰል ልጆች ናቸው መሰል እየቀለዱ ነው ብላው ድጋሜ ገባች። ከዛም በኋላ ድጋሜ ስትገባ ደግሞ አሁንም ተንኳኳ። እንዴ አሁንማ አበዙት ብላ ወረቀቱን ይዛ ወደ ውስጥ ገባች። ፂ የያዘችው ወረቀት ምን ይሆን? ለእናንተ ነው ውዶቼ። እውነት የአባቷን ሞት ሉሊት አርድሳት ይሆን? ወይስ ደግሞ የእውነት የአፌትና ናታን ወንድማማቾች የሆነውን ወረቀት ትክክለኛ ወረቀት ለፂ ነግረዋት ይሆን? ምክንያቱም የኢፍራታ የያዘችው ዴኤንኤ በእርግጥ ናታንና እንዲሁም ደግሞ ያፌት ወንድማማቾች እንዳላደሉ ነው። ነገር ግን ያፌት እየተከታተላ ስለነበረ ምናልባት ያፌት ቀይሮ ነገር ግን ፂ እንዲታክ ፈልጎ ለዚህ ልኮላትስ እንደው ማን ያውቃል? እስኪ ለእናንተ ነው፣ ኮሜንት ላይ ዱብ ዱብ አርባ ወይ ሉሊት ሉሊት እና ያፌት መኪና ውስጥ እያወሩ እኔ እምልሽ፣ እሺ አለቃ፣ ምንድን ነው አሁን አንድ ነገር እንድታደርግልኝ እፈልጋለሁ። እሺ፣ ምንድን ነው አለቃ? ቀስ ብለሽ ቤት ውስጥ በተለይ በተለይ ናታንና ቤዛ ሲያወሩ የግድ ስልክሽን ቁጭ አድርገሽ መቅጃ ማድረግ አለብሽ። ማለት አልገባኝም። ልክ እንደ ካሜራ ማለት ነው? አዎ፣ አውዲዮም ይሁን ቪዲዮ፣ ብቻ ግን እነሱ የሚሉትን በሙሉ ንግግር እንድትቀጅልኝ እፈልጋለሁኝ ብሎ ሲላት ከዛ ግን ከባድ ነው እንዴ? አይከብድሽም አስታወሰችና ለነገሩ ልክ ነህ፣ ችግር የለውም። እንደውም የሆነ ነገር አስታወስኩ። ምንድን ነው? በባለፈው የሆናተን ታውቃለህ? ተሸፋፍነው ይገባል፣ ተሸፋፍነው ይወጣል። እናስ፣ በባለፈው ለምን ወጣችሁ ብሎ ቤዛንና ፂን በጣም ሲጮህባቸው ነበር። እና እንደው ምን አለመሰለህ ቤዛ አንችና እኔ የምናወራው ነገር አለ፣ ግን አሁን አይደለም። ጊዜው ሲደርስ ነው ብሎ በጣም ተቆጥቶ መልሶ ወጣ እኮ። እሱን ነገር ነው እኮምልሽ እንደምንም ብለሽ ሁሉንም ነገር ማድረግ አለብሽ እሺ። ከዛም በኋላ አንች ደግሞ በምላሹ የፈለግሽውን ነገር መጠየቅ ትችያለሽ፣ ብሎ ሲላት፣ እችናት ሎሊት እያንዳንዴሽ እያለች ቀጭቋ እያለች ወደ ቤቷ ተመለሰች። በሌላ በኩል ቤዚና ናኦሌ ናኦዴ እየፈለጉ እና እያፈላለጉ እንደውም የአፋጌ ማስታወቂያ እየለጠፉ ይገኛሉ። ቤዚቲ በጣም ደክሟታል ከመፈለጓ የተነሳ ደከመሽ አይደል አላት ናኦድ። አዎ በጣም ደክሞኛል፣ ነገር ግን እንዲህም ደክሜ እንኳ ምን ነው ጓደኛዬን ባገኘ ሁኝ አለችው። አይዞሽ፣ ተስፋ አትቁረጪ፣ ደግሞም እናገኛታለን። ይልቁንስ ናኦድ፣ አንተ ትናንትና ማታ ምን ሆነህ ነው ምክንያቱም ምን ሆነህ ነው ብዬ ስጠይቅ፣ ያኔ ነገ ነግርሻለሁ አልከኝ። ስለዚህ ብትነግረኝ ምን ይመስልሃል? ስትለው አያይ ቤዚ፣ አሁን አይሆንም። ብቻንች እንድትስቅልኝ ዘና እንድትይልኝ እፈልጋለሁ። በምንም ሁኔታ ውስጥ ይሁን እንዲህ አልገባኝም። ይሄን ያህል ከባድ ነው ማለት ነው? አይ ቤዚ፣ የኔ ጉዳይ እኮ ይመጣል ይሄዳል። ብቻ ግን ተይው። አሁንም አልገባኝም እኮ በሌላ ጊዜ እነግርሻለሁኝ እሺ አላት። እሽ ብለው ወደ የቤታቸው ሄዱ። ድራራ ድራራ ና እናቷ አይጥና ድመት ሆነዋል። እናቷ ያው አባቷን የገደለችው እሷ እንደሆነች የማታቅ ስለመሰላት ምን ሆነች ነው ድራራ፣ ለምንድን ነው የማታናገርኝ ብላ ጭራሽ ውጭ ድረስ ሊፍት ድረስ ተከትላት፣ እኔ እኮ ከስራ ቀርቼ አንቺን ነው የምጠብቀው እና ምን ሆነሽ ነው ብላ ስትላት፣ እማዬ ምንም አልሆንኩም፣ በቃ ተኝ ነው የምልሽ። እኮ ምንድን ነው እያሉ ሲጨቃጨቁ ናኦድ መጣ። ቆይ ደግሞ እዚህ ጭራሽ ውጭ ላይ፣ አረ እንደው ሸም ነው አለ። እኔ አላቅም፣ እህት ግን እኔን ሳታናግር ልወጣ ነው ብላ ወጣች እና እኔ ምላርክ በቃ አንቺ ግቢ እኔ አናገራት አለሁኝ በማለት መልስ ሰጠ። ከዛ ምን ሆነሽ ነው ድራ ምን ሆነሽ ነው የኔውት እህቴ ምን ሆነሽ ነው ሲላት፣ አይ ምንም አልሆንኩም፣ ነገር ግን በቃ ትሆን እኮ ምንድነው የሆንሽው ወንድሜ? እኔ አንተ ማቀፍና ከአንተ ጋር መሆን ብቻ ነው የምፈልገው ብለው ከወጡ በኋላ አስፋልት ዳር ከደረሱ እህቴ፣ እንሄዳለን ዝም ብለን ነገር ግን ምን እንደሆንሽ እንኳ እኮ አልነገርሽኝም። ወንድሜ፣ ተው አሁን ምን እንደሆንኩ ልነግረህ አልችልም በፍጹም ግን ብቻ ደህና ነኝ። እና ቅድም የት ልትወጪ ነበር? አይ የትም አልወጣም ከጓደኞች ጋር ነበር። ብቻ ግን ወንድሜ ደህና ነኝ እንዳታስብ፣ ብላ መልስ ሰጠችው። ገነቴ ገንዬ እንግዲህ የኔ ውድ እውነት ለመናገር ገኔ በጣም ዛሬ ደስ ብሏታል። ምክንያቱም ገኔ ናታን ሰርፕራይዝ አደረጋት። የልብስ ቤት ላውንደሪ እያጠበች እየተኮሰች በቃ ኢፍራታን ጧት ማታ ታገኛታለሽ። እሺ ገኒ፣ ስለዚህ ምንም ችግር የለውም። ምክንያቱም አላድለ እዛ ጉሊት ላይ ተቀምጠሽ ፀሐይ ከሚያንጋጋሽ ና ፀሐይ ከሚቀጠቅጥሽ እዝ ሁነሽ እሷንም ጧት ማታ እያየሽ እንደውም ለኢፍራታ ቤት ይሄ ይቀርባል ብሎ መልስ ሲሰጣት፣ እሺ በቃ አመሰግናለሁ ስለ ሁሉም ነገር ብላ በጣም ደስ አላት። ቤንዬ፣ ሁሉም እጅግ ደስ አላቸው። ኤፍራታ መርማ ይቅርታ፣ ኤፍራታ ዶክተሩ ጋ ደውላ፣ እሺ እኔ እኮ ስጠብቅሽ ነበረ፣ ከዛ ስትቆይብኝ፣ ወጣ ሆይ፣ ሌላ ስራ ነበረኝ። ዶክተር አመሰግናለሁ፣ እና ውጤቱ ምን ሆነ? እንደ ጠበኩት አይደለም፣ ምክንያቱም እኔ በጣም ተጨንቄ ነበር። ነገር ግን ያሰብኩት ሳይሆን ያላሰብኩት ሆኗል፣ እና ደስ ብሎኛል ብላ ስትለው ነገር ግን ኢፍራታ እኔ ይህንን ነገር ከናታን መደበቅሽ ምንም ደስ አላለኝም፣ ምክንያቱም ይሄኮ ተደብቆ የሚቀር ነገር አይደለም፣ ነገ ጧት ይወጣል አላት። እርግዝናውን ነው ለካስ። ከዛ አይ ዶክተር፣ እኔ ኮ ልደብቀው ፈልጌ አይደለም፣ ግን ያልነገርኩ ብዙ ነገሮች አሉ። ካልሆነ ግን እኔ ልናገር እንዴ? ብሎ ሲላት፣ እባክህ ዶክተር እንዴ፣ የእውነት የምታስብልኝና እኔ ኮ አንተ ማንም ስለሌለኝ ነው ላንተ የነገርኩ እና እንዲች ብለህ ለናታን ከተናገርክ ግን በጣም ነው ልብ የሚሰበረው፣ በጣም አዝልብሃለሁ ብላ መልስ ሰጠችው። እሱም ደግሞ እሺ አለ። ኤፍራታ ግን የእውነት እርግዝናሽን መናገር ነበረብሽ፣ ምክንያቱም ያፌት ያወቀለታ አይደለም አንችን የገዛ ልጅሽን አንቆ እንደሚገለው ተስፋ አደርጋለሁ። ገና እሱ ካሁኑ ከናታን ጋር ግንኙነት አላት ወይ ብሎ አይጥና ድመት እያጫወተው ይገኛል። አቤልንም ጨምሮ አንቺ ከና ከናታን ጋር እንዲያግዝሽ ነው እንጂ በፍጹም እሱ እኔም ብሎ አይደለም የመጣው፣ እያለ ጦርነቱን በጣም በጣም